ጸጉራችን እንዲያድግልን እና ረዘም እንዲለን የምንጠቀማቸው እነዚህ ናቸው ማለት ነው። የስጋ መጠበሻ ና ቁርፉድ ና ጥቁር አስሙድ በጣም ተጠቃሚ ነው ነው ለጸጉራችን ማለት ነው። በየሳምንቱ ማለት ነው እንደዚህ አድርጋችሁ ዘብስፋችሁ አስቀምጣችሁ። የስጋ መጠበሻ የፈለጋችሁ ሀገር ላይ ታገኛላችሁ ማለት ነው። በአረብ ሀገር የትኛውም ቦታ አሉ፣ ግን በጣም ውድ ነው። ከቻላችሁ መዳሞቻችሁ ጊዜ እንድትሉ መዳባችሁ ብገዝላችሁ በጣም አሪፍ ነው። በጣም ምክንያቱም በጣም ውድ ነው ማለት ነው፣ እና አገራችን ላይ ይህን ያክል አልተወደርም፣ ግን እዚህ ሀገር ለምን እንደተጠቃቀ ጥቅም አለው ይሁን አላቅም፣ ግን ያውም በምግብ ነበር ኛ እዚህ ሀገር ግን በጣም ውድ ነው፣ ግን ተጠቃሙ ማለት ነው። እንደዚህ ጸጉራችሁን እንትና ያድስ አድግላችኋል፣ ማድረግ ጸጉር ያላድግም ረዘም እንድልኝ እፈልጋለሁ ለምትሉ ማለት ነው። እንደዚህ ተጠቀሙ፣ ጸጉራችሁን አሳድጉ ማለት ነው። በየቤታችሁ ውስጥ መስራት ትችላላችሁ ማለት ነው። በቀላሉ ዘይቱን ትጨምራላችሁ እና አሰራሩን ደግሞ አሳያችኋለሁ ማለት ነው። እንዴት አርጋችሁ እንደምትሰሩ ምን ያህል ግን መጨመር ያለብን ማለት ነው አብረን ይሁት ማለት ነው። ቻናሌን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በኮሜንት ላይ አስተያየታችሁን አስቀምጡልኝ ማለት ነው። የምንለቅላችሁን ነገሮችን ተጠቅሜ አይቼ ነው ማለት ነው እንለቅላችሁ ማለት ነው። ትክክለኛ ነው ወይስ አይደለም ብዬ ካየው በኋላ ነው እንለቅላችሁ ማለት ነው። እኔ ለራሴ ስለ ተጠቀምኩት እንደዚህ ትነቃነቋት አላችሁ ማለት ነው። አንድ ሳምንት ሙሉ ሳትከፍቱ ምንም ሳትሉ እንደዚህ ትነቅንቃላችሁ ጠዋት ጠዋት ማለት ነው። እንደዚህ ታረቃላችሁ ጠዋት የሚሆን ከሰዓት የሚሆን ማለት ነው። በተመቻችሁ ሰዓት እናንተ እንደዚህ አድርጉና ነቅነቅ አርጉ ማለት ነው። ወደ አሰራሩ እንሄዳለን ማለት ነው። ሰላም ሰላም፣ የሮመን ቻናል ተከታዮች በሙሉ እንዴት ናችሁ? ታንክ እግዚአብሔር ይመስገን። ቻናሌን ሼር፣ ላይክ፣ ሰብስክራይብ ማረጋችሁን አትርሱ ማለት ነው። ዛሬ ደግሞ የፀጉራችን እንዲረዝምልን እና የተሰባበሩትን እኩል እንዲሆንልን ነው ይዤላችሁ የመጣው ማለት ነው። አጠቃቀሙን ደግሞ እንዴት እንደሆነ አሳያችኋለሁ ማለት ነው። ሁላችሁም ትወዱታላችሁ ማለት ነው። በራሴ ሞክሬ ነው ያመጣሁላችሁ ማለት ነው። በጣም ለውጥ ያለው ጸጉሬ ላይ አይቼ ነው። ሌላም አመጥላችኋለሁ። ዛሬ ደግሞ ይሄን የሰራሁላችሁ ማለት ነው። ሌላም አስተ አመጥላችኋለሁ፣ ግን ይሄን ነገር እንዴት አርጋችሁ መጠቀም እንዳለባችሁ እንደምትመለከተው የስጋ መጠበሻ ነው። በኢትዮጵያችን ሀገራችን ማለት ነው ማንኛውም ነገር እንትና ትላላችሁት ማለት ነው። ይሄንን ጸጉራችሁ፣ ግንባራችሁ ላይም የተቀነሰ ደረቅ የሆነ ጸጉራችሁ ለስልስ እንደሌላችሁ ማለት ነው። ይሄን ነገር የምትጠቀሙ ግን ሻውር ለመውሰድ ስትሉ ነው። ሻውር ለመውሰድ ስትሉ ዛሬ ቢያንስ አንድ ሰዓት ማቆየት ትችላላችሁ። ሽታ የለውም። ሁለት ሰዓትም ማቆየት ትችላላችሁ። ግን አሳድራችሁ እንዳትጠቀሙ ማለት ነው። ግን ጸጉራችሁን ይሰባብራል። ጸጉራችሁን ይቆራረጣል ማለት ነው። ታጥባም ለመታጣብ ስትሉ ብቻ ነው መቀባት ያለባችሁ። ይህ ስጋ መጠበሻ እንግዲህ ከእንጨቱ ጋራ አለያየሁት ማለት ነው። እንደዚህ ትለያዩት አላችሁ ማለት ነው። የቀረውን ደግሞ ፍሬዘር ውስጥ አድርጉ ማለት ነው። ምንም አይሆንም ማለት ነው። እኔ ፍሬዘር ውስጥ አስቀምጣለሁ ማለት ነው። ከቻላችሁ ግን መዳማችሁን ግዙልኝ በሉ። በጣም ውድ ነው። መዳሞቻችሁ ይግዛላችሁ ማለት ነው። ደሞዛችሁን ከምታወጡት ማለት ነው። እንግዲህ የጦር መዳን ስጣችሁ ብያለሁ ማለት ነው። ለሁላችሁም እንግዲህ አሰራሩን እንዴት እንደሆነ ይኸው ቀነጣጠስኩና ጨረስኩት። እንጨቶቹን አወጣሁት ማለት ነው። ካወጣሁት በኋላ ምን ታደርጉታላችሁ ማለት ነው? ጥቁር አስሙድ ታዘጋጃላችሁ። ምንድን ምስማር ቁርፉድ ማለት ነው። ቁርፉድ ታዘጋጃላችሁ ማለት ነው። እንግዲህ ማንካ እንትና ይሄ ጠርሙሱ ሳይሆን ቆይ፣ የሰፊውን ላምጣላችሁ እና በሰፊ ይቃል አድርጋችሁ ይሄ ጠበብ ያለ ነው ማለት ነው። ይሄው ትልቅ ይችላልችኋለ እንግዲህ አሁን ይሄው እየጨመርኩ ነው ማለት ነው። ይህን ይሄን እንትናው ማለት ነው እናንተ እንደፈለጋችሁ ነው። እኔ ያው ራሴ እኔ ብቻ ስለሆንኩ የምጠቀም ሰው ስለሌለ ነው እንትናምቺ እናንተ ሞልታችሁ መስራት ትችላላችሁ ማለት ነው። አብራችሁ የምትጠቀሙ ሰዎች ካለ ማለት ነው። እና ይሄ ደግሞ ጥቁር አዝሙድ ነው። ጥቁር አዝሙድ አንድ ማንካ ሁለት ማንካ ታረጋላችሁ ማለት ነው። የሁለት ማንካ አድርጌበት አለው። ጥቁር አዝሙድ ማለት ነው የዳቦ ቅመም ማለት ነው። መፈጨትም ትችላላችሁ አለመፍጨትም ትችላላችሁ፣ ግን እኔ አልፈጨሁም። ይሄ ደግሞ ምስማር ነው ቁሩፉድ ነው። ቁሩፉድ እንግዲህ ለብዙ ነገር ጠቃሚ ያለው ማለት ነው። የሁለት ማንካ አርጌበታለሁ ማለት ነው። እንደዚህ አደርጋችሁ ጨምራችሁ እንትና ማለት ነው። ይሄ ዘይቱ ነው። አንዳንድ ሰዎች ዘዘይቱ ላይም መቻችሁ ይችላል ላይ መቻችሁ ስችለው የምግብ ዘይት ማድረግ ትችላላችሁ ማለት ነው። ምግብ ዘይት ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ እንትና ማለት ትችላላችሁ ማለት ነው። ለፀጉራችሁ ይሄን ይመስላል ማለት ነው። ይላችሁ የመጣሁት እንግዲህ እንትና ትላላችሁ ማለት ነው። ለምንነቃቀለው ደግሞ ነገስቴ ሰርቼ አመጥላችኋለሁ ማለት ነው። ብዙ ልጆች እየተነቃቀለ አስቸግሮናል እያሉ ነው። እሱንም አመጥላችኋለሁ ማለት ነው። እንዴት መንትና ማለት እንዳለበት እንግዲህ ይህን ይመስላል። ይሄን በቤታችሁ ውስጥ አስቀምጣችሁ ተጠቅሙት ማለት ነው። ፀጉራችሁን በደምብ አድርጋችሁ እንግዲህ እንደዚህ ታረጉና አንድ ሳምንት ሙሉ አትከፍቱትም። ዝም ብላችሁ ትነቀንቁታላችሁ። ይመዝምዞ ማለት ነው። ይመዝምዞ በጣም አሪፍ ይሆንላችኋል ማለት ነው። ይመዝምዞ ራሱ ማለት ነው። ከረሩ ይቀየራል። ምን ይላል ማለት ነው። ሙቅ ቦታ ካገኘችሁ፣ ሙቅ ቦታ ነው። እንደው ሙቁ ውስጥ ነው የሚያረጉት። እኔ ግን አላረኩትም። አይ እንደዚህ ቀስ ብዬ መታ ስታጠብ ጊዜ ብቻ ስለምጠቀሙ ማለት ነው። እና እንደዚ ያደርጋችሁ አንዳንዶቹ በወደር ያደርጋሉ። በወደርም አሪፍ ነው። በወደር ያደርጋችሁ መጠናጠስ ማድረግም ትችላላችሁ። እንግዲህ ይህን ይመስላል ማለት ነው እህቶቼ፣ ሼር ላይክ አድርጎ አመሰግናለሁ።